ክብሮታይ ሰላምታችን በእያላችሁበት ይህ ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነዚህን ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም የፋኖ ኃይሎች በመንግስት ካምፖች ላይ ጥቃት ሲያደርሱ ወታደራዊ አዛዥ ገደልን ሲሉ ማሳውቋል። ጠቅላይ ሚኒስትር አብይ አህመድ ጥይት የማያስመታ ቆዳ ስሮ ተዋጉን ያሉበት ንግግራቸው ደግሞ አሁንም እያነጋገረ ይገኛል። ከዚህ ጋር በተገናኘ ሰፋ ያለመረጃ አጠናቅረናል። የብልጽግናና ሻቢያ አስራ ሁለት ባለስልጣናት አለም አቀፍ የጦር ወንጀል ክሳ ቤቱ ታቀረበባቸው ይህ ሂደት የተጀመረው በጀርመን ሲሆን ከከሳሾች ውስጥ ደግሞ የቀድሞ የትግራይ ጊዜ አስተዳደር ባለስልጣንም ይገኙበታል እንመለከተዋለን የኤርትራው መንግስት ጠቅላይ ሚኒስትር አብይ አህመድ ትናንት በፓርላማ ካስተላለፉት መልእክት ጋር በተገናኘ ምላሽ ሰጥቷል። የብልጽግናው ፕሬዚዳንት ከድንበር 4050 ኪሎ ሜትር ርቀት ላይ የሚገኝን ቀይ ባህርን ማለምን አትከለከሉንም ብለውም ነበር። ሰሙታላችሁ። የትግራይ የጦርነት ስደተኞች ካምፕ ላይ በተነሳ የእሳት ቃጠሎ በሰው ሕይወትና በንብረት ላይ ጉዳት ደረሰም። ጠቅላይ ሚኒስትሩ እነዚህን ስደተኞችን መመለስ የቁርሳችን ያክል ቀላል ነው ካሉ ዓመታት አልፏል። ተጨማሪውን ይዘናል። ይህ በእንዲህ እንዳለ የሱዳን ጦር ከሁለት ዓመታት ጦርነት በኋላ ካርቱም የሚገኘውን ቤተ መንግስቱን መቆጣጠሩን አሳውቋል። ይህ በእንዲህ እንዳለ በጦርነቱ ዳፋ አንዳንድ ሱዳናውያን ቤተሰቦች በህይወት ለመቆየት ሲሉ ሳር እየተመገቡ ነው ሲል ኤኤፍፒ ዘግቧል። ሌላኛው መረጃችን ነው። የሩሲያው ፕሬዝደንት ቭላዲሚር ፑቲን ከዶናልድ ትረምፕ ጋር የደረሱበትን ስምምነት ጥሰው በዩክሬን የኃይል ማመንጫ ጣቢያዎች ላይ ሰፊ ጥቃት እንዲሰነዘር ማድረጋቸው ተሰማ። ሩሲያ በሷል በአውሮፕላኖች በዩክሬን የኃይል ማመንጫዎች ላይ ሰፊ የሆነ ጥቃትን ከፍታለችም ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች በመንግስት ካምፖች ላይ ጥቃት ሲያደርሱ ወታደራዊ አዛዥ ገደልን ሲሉ አሳወቋል። ጠቅላይ ሚኒስትር አብይ አህመድ ጥይት የማያስመታ ቆዳ ስረው ተዋጉን ያሉበት ንግግራቸው አሁንም እያነጋገረ ነው። የብልጽግናው ፕሬዚደንት ደናቁርት ሲሉ የገለጹትን ማህበረሰብ የጅብ ቆዳ ሰርቶ የጅብ ግልገል አሸክሞ ውጊያ ላከብን ሲሉ የክልሉን ህዝብ ኋላ ቀር ሲሉ ማንቋሸሻቸው የሚታወቅ ነው። የምንዋጋቸው ሰዎች የድንቁርና ጌቶች ናቸው ምንዋጋው ከድንቁርና ጌቶች ጋር ነው። እነዚህ ሰዎች አትማሩ፣ አትታከሙ፣ አትረሱ የሚሉ ናቸው። የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርትን የሚያደርግላቸዋል። በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታ ነው። ጠቅላይ ሚኒስትሩ ይህንን ቢሉም ያሰማሯቸው ወታደሮች ግን በአማራ ክልል የሃይማኖት አባቶችን የአብነት ተማሪዎችን በተናጥልና በጅምላ ሲገድሉ የሚያቀርቡት ምክንያት ይህንኑ የጠቅላይ ሚኒስትሩን ገለጻ ነው፣ ጥይት እንዳይመታችሁ በሚል መከላከያ ታጣቂዎች ትሰጣላችሁ የሚለውን። ይህን የአብነት ተማሪዎችን ግድያ በተመለከተ ደግሞ ጠቅላይ ሚኒስትር አብይ አህመድ በተገኙበት ጭምር የጠቅላይ ቤተ ክህነቱ ስራ አስኪያጅ አቡነ አብርሃም እንዲህ አቀርበውት ነበር በሰሜን ጎጃም ሀገረ ስብከት በአዴት ከተማ ጌቴሴማኒ ፍልሰታ ለማርያም ደብር በሰሜን ጎጃም ሀገረ ስብከት በሰሜን ሜጫ ወረዳ በላይ ጋፊት ቅዱስ ገብርኤል ቤተ ክርስቲያን በሰሜን ጎጃም በመራዊ ወረዳ በምንም አይነት ሁኔታ ውስጥ የሌሉ ከትምህርታቸው ሌላ ምንም የማያውቁ በርካታ የአብነት ተማሪዎች በግፍ ተገድለዋል። በክልሉ ቄስ፣ ዲያቆናት አሊያም መርጌታ ተብለው የተለዩ ግለሰቦች ቤቶችን ለይቶ ማቃጠልን ጨምሮ ከሳምንታት በፊት የዋሸራ የቆሎ ተማሪዎች መኖሪያዎችን ሰራዊቱ ማቃጠሉ ምክንያትም ይህ የብልጽግናው አገዛዝ ትርክት የወለደው ነው። ጠቅላይ ሚኒስትሩ የጅብ ቆዳ ያሰሩ ኋላ ቀሮች የሚለውን ማብራሪያ ከማቅረብ አልፈው ከዚህ በፊት ገዳማት የወታደሮች ማሰልጠኛ ካምፕ ሆነዋል ብለው ለጥቃት እንዳመቻቸውም የሚዘነጋ አይሆንም። የሆነ ሆኖ እንዲህ ያለ ብልጽግናዊ ተልእኮ የተሰጠው በመከላከያ ሰራዊት ውስጥ ያለው የሀገሪቱ ወጣትና የፋኖ ኃይሎች ከሰሞኑ እያደረጉት ያለው የተጠናከረ የተኩስ ልውውጥ ዛሬ ሶስተኛ ቀኑን ውሏል። በሰሞንኛው ዘመቻ ከድሮን ጀምሮ ከባድ መሳሪያዎች ጭምር ጥቅም ላይ እያዋሉበት ያለው ውጊያ ነው እየተከናወነ የሚገኘው። የፋኖ ኃይሎች በከፈቱት የሰሞኑ ዘመቻ ትናንት በትሊልና ሰከላ መካከል በሚገኝ አሽፋ ተብሎ በሚጠራ ስፍራ ላይ በተደረገ ውጊያ አንድ በኮሎኔል ማ አረግ ያሉና በስምም የጠቀሷቸውን ወታደራዊ አዛዥን ጨምሮም ሌሎች ሁለት የበታች አዛዦችንም መግደላቸውን ነው የሚገልጹት። ይህንን በተመለከተ ከመከላከያ ሰራዊቱ በኩል የተሰጠ ምላሽ ግን የለም። በመከላከያና በክልሉ የጸጥታ ኃይሎች ካምፖች ላይ የሚፈጸሙ ጥቃቶች ግን አሁንም መቆሚያ አላገኙም። በደቡብ ወሎ መሀል ሳይንት፣ በሰሜን ጎንደር ዛሬ፣ ማቅራቢያ ጎጃም ቀጠና ጃዊ መንደር 24 በመንግስት ኃይሎች ካምፖች ላይ ጥቃት ከደረሰባቸው ስፍራዎች መካከል ናቸው። በከተሞች ደግሞ ምዕራብ ጎጃም ቁጭ፣ ሰሜን ወሎ ላሊበላ፣ በማዕከላዊ ጎንደር ቆላድባና ሻውራ ሌሎችም የሚነሱ ይሆናሉ። ወደ ሀኛ ወሩ እየተሸጋገረ የሚገኘው የክልሉ ጦርነት በተለይም ባለፉት ሶስት ቀናት በርካታ ሰዎች ህይወታቸውን ያጡበትም ነው። በየአካባቢው የሚፈጸሙ ጥቃቶችና የተኩስ ልውጦችን ተከትሎ የተገደሉ ሰዎችን የሚያሳዩ ምስሎችን በሰፊው ተሰራጅቷል። ይህ የአንድ አገር ዜጎችን በሁለት ጎራ ተሰልፈው የሚያደርጉትን ውጊያም ፖለቲካዊ መፍትሄ ይሰጠው ዘንድ ለሚጠይቁ ሰዎች ምላሽ የሚሰጡ ያገዛዙ ሰዎች ግን በጅብ ቆዳ ጀምረው በእጅ መስጠት የሚያጠናቅቅ አማራጭ ነው ያላቸው። የብልጽግናና ጽግናና የሻቢያ አስራ ሁለት ባለስልጣናት አለም አቀፍ የጦር ወንጀል ክሳ ቤቱ ታቀረበባቸው። ይህ ሂደት የተጀመረው በጀርመን ሲሆን ከከሳሾች ውስጥ ደግሞ የቀድሞ የትግራይ ጊዜ አስተዳደር ባለስልጣን ይገኝበታል። አገዛዙ የውጭም የውስጥም ኃይልን አስተባብሮ ማስራብና መድፈርን የውጊያ ስልቶች አድርጎ በትግራይ ክልል ሚሊዮን ገዳይ ጦርነት አከነውኖ ከዛም ወደ አማራና አፋር ክልሎች እንዲስፋፋ ሆኗል። በተለይም በትግራይ ክልል የተፈጸሙትን የወንጀል ድርጊቶችን ለማጣራት የዓለም አቀፉ የሰብአዊ መብቶች አጣሪ ኮሚቴ በኢትዮጵያ ተቋቁሞ በአስገራሚ ደረጃ የጦር ወንጀል የተፈጸመበት ጦርነት እንደሆነም አንስቶ ዓለም አቀፍ የህግ እርምጃዎች እንዲወሰዱበት ጠይቆ እንደነበር ይታወሳል። ከወንጀለኛ በስተቀር የወንጀል ምርመራ የሚያሳስበው በሌለበት ሁኔታም ብልጽግና የዛን ኮሚቴ የምርመራ ሂደት ከአንድ ዓመት በላይ እንዳይሰራ ማስከልከሉን የኢትዮጵያ የዲፕሎማሲ ድል አድርጎ ሲያቀርበው መክረሙም ሌላኛው አስገራሚ ጉዳይ ሆኖ ሰንብቷል። ከዛም ወንጀለኛው ዳኛ የሚሆንበትን የሽግግር ፍትህ መዘርጋቱን ገለጸም። የሆነው ሆኖ አሁን በጦርነቱ ሁነኛ ሚና የነበራቸው ናቸው የተባሉ አስራ ሁለት የብልጽግናና የሻቢያ ባለስልጣናትና ወታደራዊ አመራሮች የጦር ወንጀል ክስ አቤቱታ በጀርመን ተከፍቶባቸዋል። ይህ የክስ አቤቱታን ያቀረቡት ደግሞ አንድ የቀድሞ የትግራይ ጊዜያዊ አስተዳደር ኃላፊና አንድ የቀድሞ የረድኤት ድርጅት ሰራተኛን ጨምሮ ስምንት የትግራይ ተወላጆች ናቸው። የኢትዮጵያና ኤርትራ ከፍተኛ ባለስልጣናትና ወታደራዊ አዛዦቹም በሰሜኑ ጦርነቱ ወቅት በትግራይ ክልል የጦር ወንጀልና በሰብአዊ ደህንነት ላይ የሚፈጽሙ ወንጀሎችን ፈጽመዋል በማለትም ለጀርመን አቃቢ ህግ አቤቱታው ቀርቧል። የወንጀሉ ሰለባዎችና ወንጀሉ ሲፈጽም እማኝ የነበሩ አቤቱታ አቅራቢዎች የጀርመን የፌዴራል አቃቢ ህግ በወንጀሎች ላይ የምርመራ መዝገብ እንዲከፍትና በሀገሪቱ ፍርድ ቤትም ክስ እንዲመሰረት ጠይቋል። ሌጋል አክሽን ወርልድ ዋይድ በተሰኘ የህግ ተቋምና ሌሎችም ድርጅቶች የህግ ባለሙያዎች ደግሞ ይህንን ሂደት ይመሩታል። የጀርመን አቃቢ ህግ በውጭ ሀገር በተፈጸሙ ዓለም አቀፍ አስከፊ ወንጀሎች ዙሪያ ምርመራ የማድረግ ስልጣ ስልጣን ያለው ሲሆን ምርመራው የሚደርስበት ደረጃ እየታየም ዓለም አቀፍ የእስር ማዘዣ እስከ ማውጣትም ይደርሳል። በብልጽግናና ሻቢያ የሲቪል እና ወታደራዊ አመራሮች ላይ የቀረበው የክስ አቤቱታ አመራሮቹ በመቶ ሰዎች የሚቆጠሩ ሴቶች ላይ ጾታዊ ጥቃት እንዲፈጸም ከህግ ውጭ የተፈጸሙ የጅምላ ስርዓቶች ቶርቸርም እንዲደርስ ሰብአዊ እርዳታን መከልከልና ማስራብን እንደ ጦር መሳሪያነት መጠቀምን ጨምሮ የተለያዩ የጦር ወንጀል ድርጊቶችን ማስፈጸማቸውንም ያብራራል። ይህን ሂደት ከሚከታተሉት ህግ ባለሙያዎች አንዷ የሆኑት ካትሪን አሜርፋር ከሌጋል አክሽን ወርልድ ዋይድ ጋር በመሆን በጉዳዩ ላይ መስራታችን በክብር የምንቀበለው ነው ሲሉም አንስቷል። በዚህ የህግ ተቋም የጀርመን ባለስልጣናት የቀረቡላቸውን ጥያቄዎች ተንተርሰው ከዚህ በፊት በሶሪያ፣ ጋምቢያና ኢራቅ ወንጀለኞችን የተመለከቱ ጉዳዮችን ወደ ፍርድ ቤት መውሰዳቸውም የሚታወስ ነው። አሁን የትግራይ ተወላጆችም ተመሳሳዩ እንዲከናወን የሚያስችል አቤቱታን ጀምሯል። የሀገሪቱ አቃቤ ህግ ተቀብሎት የፍትህ ሂደቱ የሚተገበር ከሆነም በትግራዩ ጦርነት የመጀመሪያው አለም አቀፍ የተጠያቂነት መድረክ እንደሚሆን ይጠበቃል። ይህ የክስ አቤቱታ የቀረበባቸው የብልጽግናና የሻቢያ አስራ ሁለት ከፍተኛ ባለስልጣናት ዝርዝር ግን በግልጽ አልታወቅም።

የኤርትራው መንግስት ጠቅላይ ሚኒስትር አብይ አህመድ ትናንት ካስተላለፉት መልእክት ጋር በተገናኘ ምላሽ ሰጥቷል። የብልጽግናው ፕሬዚዳንት ከድንበር አርባ ኪሎ ሜትር ርቀት ላይ የሚገኝን ቀይ ባህርን ማለምን አትከለክሉኝም ብለው ነበር። በርካቶች የጦርነት ስጋት እንዳለ፣ አንዳንዶች ደግሞ ተራ የቃላት ልውውጥና አጀንዳ መሆኑን ሲገልጹት የሰነበቱትን የብልጽግናና ሻዕቢያ ሽኩቻና የጦርነት ስጋትን በተመለከተም ትናንት ጠቅላይ ሚኒስትሩ ለባህር በር ብለን ኤርትራን አንወርም ማለታቸው ይታወሳል። ከሶማሊያ ጋር ይዋ ጋሉ ሲሉ ነበር። በብልሃት ፈታ ነው ያሉት ጉዳይ ግን ማስገርሙ አልቀረም። ከሶማሊያ ጋር ገብተውበት የነበረው ፍጥጫ የተፈታው ወደ ዜሮ ማለትም ከሶማሌ ላንዱ ስምምነት በፊት ወደ ነበረው ሁነት ለመመለስ ተስማምተው እንደሆነ ይታወቃልና። የሆኖ ሆኖ ትናንትም ከኤርትራ ጋር አንዋጋም ከሚለው ንግግራቸው አስከትለው ያቀረቡት ጉዳይ ግን አሁንም ለሻቢያ በቸልታ የሚታይ አልሆንም። ቀይ ባህር የህልውናችን ጉዳይ ነው። ፍጹም የሚቀየር ጉዳይም አይደለም። በጥቂት ኪሎ ሜትር ርቀት ላይ ከቀይ ባህር ርቀን አታገዱንም ተቆልፎብን አንቀመጥም፣ ያሏቸው ጉዳዮች ሰላሳና አርባ ሃምሳ ስንት ኪሎ ሜትር ያለችን ቀይ ባህር ለመንካት አናለምም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። መቶ ሰላሳ ሚሊየን ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላት ያላት ፍላጎት እንነጋገር ነው። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። በርግ ጠቅላይ ሚኒስትሩ የባህር በር ካላገኘን ግዙፍ ህዝባለን እንራባለን፣ እናም ከተራብን በልተናችሁ ባህሩን እንወስዷለን የሚል ንግግርን በዚሁ ፓርላማ ከዚህ ቀደም ማድረጋቸው የሚታወስ ነው። የሆነው ሆኖ የባህር በር የህልውናችን ጉዳይ ነው ከሚለው ንግግራቸው ጋር አያይዘው የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ምላሽ ሰጥተዋል። ወደብ አልባ ሀገር የህልውና ስጋት ሊያጋጥም የሚችልበት እድል ያለው በሁሉም ጎረቤቶቹ ዘንድ በተመሳሳይ ጊዜ በኃይል የሚፈጽም እገዳ በሚኖርበት ጊዜ ስለመሆኑ በማንሳት ይጀምራሉ። ነገር ግን ከጎረቤት ሀገሮች ጋር ዓለም አቀፍ ህግጋቶች በሚፈቅዱት መሰረት ጤናማ የሁለትዮሽና ቀጠናዊ ትብብርን በማድረግ የሚቀረፍበት መንገድ እንዳለ አመላክተው ከዛ ውጭ ያሉ ሲሉ የገለጿቸውና የፈጠራ ስጋት የይሆናል ትንተናዎችን ግን ይህንን መልካም ሂደት የሚቃረን ሲሉም ያስቀምጣሉ። ኢትዮጵያ የሚገባትን የባህር በር ጥያቄ ከቀናት በፊት ሻቢያ ያለፈበት በሚል መግለጹም የሚታወስ ነው። የትግራይ የጦርነት ስደተኞች ካምፕ ላይ በተነሳ የእሳት ቃጠሎ በሰው ሕይወትና በንብረት ላይ ጉዳት ደረሰም። ጠቅላይ ሚኒስትሩ እነዚህን ስደተኞችን መመለስ የቁርሳችን ያክል ቀላል ነው ካሉ ዓመታት አልፏል። የትግራዩ ጦርነት እንደ ሽረ፣ መቀለ፣ እንዳባጉና ባሉ የተፈናቃይ ካምፖች ብቻ አይደለም ዜጎችን ስደተኛ ያደረገው በጦርነት እየታመሰች ወደምትገኘው ሱዳን ጭምር እንጂ። አሁን የተሰማው ዜና ደግሞ በሱዳን የትግራይ ስደተኞች በሚኖሩበት መጠለያ በተነሳ እሳት የስድስት ዓመት ሕጻን ሞት ማለፉን የሚገልጽ ነው። የትግራይ ስደተኞች ተጠልለውበት በሚገኘው የሱዳን ኡም ራኩባ መጠለያ ካምፕ ላይ ትናንት ቀትር ላይ ባጋጠመ የእሳት አደጋ የስድስት ዓመት ህጻን ልጅ ህይወት ማለፉ የተነገረ ሲሆን በሰውና በንብረት ላይም ከፍተኛ ጉዳት ማድረሱ ተጠቁሟል። በመጠለያ ውስጥ የነበረ የሁለት ዓመት ህጻን ልጅ ከፍተኛ ጉዳት ስለደረሰበት ለተጨማሪ ሕክምና ከመጠለያው አቅራቢያ ወደሚገኝ ሕክምና ማዕከል መወሰዱም ተገልጿል። በእሳት አደጋው በመጠለያ ካምፑ የተገነቡ በርካታ ስደተኞች መኖሪያዎችም መውደማቸው ታ ታውቋል። ኡምራ ኩባ መጠለያ ካምፕ በሾዎች የሚቆጠሩ የትግራይ ስደተኞች ተጠልለውበት የሚገኝ ካምፕ ሲሆን መጠለያ ጣቢያው ከአቅሞ በላይ ስደተኞችን በማስጠለሉ የተጨናነቀም ነው። የትግራይ አመራሮችን እጅ ስጡ የሚል የፓርላማ ማብራሪያን ጠቅላይ ሚኒስትሩ ከአራት ዓመታት በፊት ሲያቀርቡ ወደ ሱዳን ጦርነት ሽሽት የተሰደዱ ሰላሳ ሺህ ሰዎችን የመመለስን ጉዳይ ለእኛ ቆርሳችን ናት ብለው ነበር። በወቅቱ ችግሩ ሰላሳ ሺ ስደተኛ ውስጥ በሙሉ ወጣት ነው ሴትና ህፃን የለውም ማለታቸውም ይታወሳል። 30 ሺህ ገደማ ሰዎች ተሰደዋል የሚል ነው። የተከበረው ምክር ቤት እንደሚያቀው ለውጥ ይለውጥ ሂደት በሚሊየን ሰዎች ተፈናቅሎ መልሷል። ሰላሳ ሺህ ለኛ ቁርስ ናት። ለምን በሶማሌ ለምን አለን፣ በጌዲዮ ለምን ዳለን፣ በሁሉ ቦታ ተፈናቅሎ አቋቁመናል፣ በሳምንት እናቋቁማለን። ዩኤንም የሱዳን መንግስትም ስደተኛ የሚል ኃይልም በራችን ክፍት ነው። ተባብረን ቦታቸው መልሳቸው ዜጎቻችን ናቸው ወንጀል እስካልሰሩ ድረስ። ግን አንድ ችግር አለ፣ ሴቶች የሉም፣ ሕፃናት የሉም፣ ወጣት ብቻ ነው። ስደተኛ የተባለው ቃል በተግባር እያለ አያሌ ቃሎችን የበላው አገዛዙ ይህንንም ሳያደርግ አመታት ማለፋቸው እንዳለ ሆኖ የትናንቱ የእሳት ቃጠሎ ጠቅላይ ሚኒስትሩ ሕፃን የሚባል ስደተኛ የለም ባሉበት ካምፕ በእሳት የሞተው ሕፃን እንኳን የስድስት ዓመት ሕፃን መሆኑን ግን ልብ ይለዋል። የሱዳን ጦር ከሁለት ዓመት ጦርነት በኋላ ቤተ መንግስቱን መልሶ ተቆጣጠርም። ይህ በእንዲህ እንዳለበት ጦርነቱ ዳፋ አንዳንድ ቤተሰቦች በህይወት ለመቆየት ሲሉ ሳር እየበሉ ስለመሆኑ ተዘግቧል። የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይልን በማሸነፍ ከሁለት ዓመት ጦርነት በኋላም በካርቱም የሚገኘውን ፕሬዝደንታዊ ቤተ መንግስቱን መልሶ መቆጣጠሩን በመገናኛ ብዙሀን የተሰራጩ ቪዲዮዎች አረጋግጧል። በደስታ የተሞሉ ወታደሮች ጠመንጃቸውን ሲያወዛውዙ፣ ሲጮሁ እንደዚሁም ተንበርክከው ሲጸልዩ በተለያዩ የመገናኛ ብዙሀን የተጋሩ ሲሆን በፈጥኖ ደራሽ ኃይሉ ተሸንፎ ከመዲናዋም ተባሮ የነበረው የሱዳን ጦር ከሁለት ዓመት በኋላ መዲናዋን ካርቱምን ሙሉ በሙሉ መልሶ ለመቆጣጠር የተቃረበም ይመስላል። የሱዳን ፈጥኖ ደራሽ ኃይል እስከ አሁን በዚህ ጉዳይ ላይ የሰጠው ምላሽ ግን የለም። የሱዳን ጦር ቃል አቀባይ ነቢል አብደላህ በመንግስታዊ ቴሌቪዥን ላይ እንደሚቀርበው እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘውን ቤተ መንግስትና የሚኒስቴር መስሪያ ቤቶችን መልሶ ተቆጣጥሯል። ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያን ማርኳል ብለዋል። ቃል አቀባዩም ካርቱም ለበርካቶች ህይወት መቀጠፍ ምክንያት የሆነው የሀገሪቱ የእርስ በርስ ደም አፋሳሽ ጦርነት ከሁለት ዓመት በፊት የተጀመረባት፣ እንደዚሁም ከፍተኛ ፍልሚያዎች የተካሄዱባት ከተማ ናት። ጦርነቱ ከተጀመረበት ጊዜ ጀምሮ ፈጥኖ ደራሽ ኃይሎ አብዛኛውን የካርቱም ክፍልን እንደዚሁም የሱዳን ምዕራባዊ ክፍልን ተቆጣጥሮም ቆይቷል። የሱዳን ጦርንም ወደ ፖርት ሱዳን አፈግፍጎ መቀመጫውን በዛ እንዲያደርግ አስገድዶታል። የአሁኑ የሱዳን ጦር ድል ለሱዳን ጦር ሰራዊት ታላቅ ምርታ እንደሆነ ቢገለጽም ፈጥኖ ድራሽ ኃይሉ ግን አሁንም ቢሆን የካርቱም ደቡባዊ ክፍልንና በዋና ከተማዋ ካርቱምና በተጎራባቿ ኡምዱርማን መካከል ያሉ ቦታዎችን እንደተቆጣጠረ ስለመሆኑ ተዘግቧል። ሁለት ዓመት በተጠጋው የሱዳን የርስ በርስ ጦርነት ከ28 ሺህ በላይ ሰዎች ስለመገደል ላቸው የተባበሩት መንግስታት ድርጅት ዘግቦም ነበር። ከሶስት ሚሊዮን በላይ የሚሆኑ ሰዎች ደግሞ ሀገራቸውን ለቀው እንዲሰደዱ ምክንያት የሆነው ጦርነት በረሃብ የተነሳ አንዳንድ ቤተሰቦችን በህይወት ለመቆየት ሳር እየበሉ ስለመሆናቸው ኤኤፍፒ በዘገባው አመላክቷል። ሩሲያ በዩክሬን የኃይል ማመንጫ ጣቢያዎች ላይ መጠነ ሰፊ ጥቃት መጀመሯ ተሰማ። ሩሲያ በሰዋል በአውሮፕላኖች በዩክሬን የኃይል ማመንጫዎች ላይ ነው ሰፊ ጥቃትን ከፍታለች የተባለው በኬብና ዛፖርጃ ከተሞች በሚገኙ መሰረተ ልማቶች ላይ 18 ፍንዳታዎች የተከሰቱ ሲሆን የኤሌክትሪክ አገልግሎቶች መቋረጣቸውም ታውቋል። ምንም እንኳን ቭላድሚር ፑቲን የዩክሬን የኃይል ማመንጫዎችን እንደማያጠቁ ከዶናልድ ትረምፕ ጋር ስምምነት ላይ ቢደርሱም እነሆ ሩሲያ የዩክሬንን የኃይል ማመንጫዎችን እየደበደበች ነው። ዩክሬን ሩሲያ የጋዝ ምርቷን ለአውሮፓ ገበያ የምታቀርብበትና በኩርስክ ግዛት በኩል የሚገኘው መተላለፊያ ቱቦ ላይ ጥቃት መፈጸሙን ተከትሎ ነው ሩሲያ ድብደባ ጀምራለች የተባለው። ከጥቂት ቀናት ወዲህ ሩሲያ በዩክሬን የኃይል ማመንጫ ጣቢያዎች ላይ የምትፈጽመው ጥቃትን አጠናክራ መቀጥሏን ቴሌግራፍ በዘገባው አመላክቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር።